በመጨረሻም ኤፍራታ የምትፈልገውን መረጃ ስላገኘች፣ እንግዲህ ያፌትን እንድትሞት አልፈልግም፣ ካንተ ጋር መስራት እፈልጋለሁ ብለዋለች። እንግዲህ ኤፍራታ እንደዚህ በሙሉ ልብ ሊያናግራት የቻለው ምን ይመስላችኋል? ምን አግኝታ ነው እንደዚህ በኩራት እየተናገረች የነበረው? እንግዲህ ያፌትም መረጃውን በማገኘቷ ቢናደድም ነገር ግን አሁን ላይ መንቀሳቀስ ስለማይችል ዋ ውስጥ አድርጎት አዋይተው ውይ ውይ እኔማ፣ ይሞታል መንገድ ላይ ይሞታል እንጂ እቤት አይደርስም እያልኩኝ እንደምንም ብሎ ቤት ደረሰ ደረሰ። ይሄ ክፉ አይሞትም እኮ እሱ እናቴ ሆ ሲገጥል እንግዲህ ፅወን ያው ለተንኮል አንደኛ ናት። የናታንና የኤፍራታንም እንደዚህ የመሆኗ አንዷ ናት። ነገር ግን ደግሞ አሁን ላይ እንግዲህ ሉሊት ቤት የሚደረገውን የሚፈጠረውን እየደወለች እየተናገረኝ ስለነበረ እንዲሁም ደግሞ ጽዮንን እንግዲህ ጊዜዋን ሰዓቷን ብዙ ነገሯን እሷ ሽንት ቤት በመጣሏ አበላሽታባት ነበር። አሁን እሷ ደግሞ በተቃራኒው እንግዲህ እየተበቀለች ያትገኛልኝ እኔ ሆን ለመናገር በጣም ደስ ያለ በጣም ብር እየሳኩት ምክንያቱም የእጇን ነው ያገኘችው። ሉሊት በጣም ገንዘብ ስለምትወድ የሆነውንም ያልሆነውንም እንግዲህ ለያፌት ጋር እየደወለች እየነገረችው ነበርና የጽዮን የዛሬው ስርዋ የተመቻችው። ላይክ አድርጉ። ለቤቴ አደስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ አድርጉ። ሲቀጥል ደግሞ እንግዲህ ያፌትን የወጋው ማን ይመስላችኋል? አሁን ላይ ያፌት እንግዲህ እየጠረጠር ያለው እናታን ነው። ምክንያቱም ሉሊት ደውላ ያፌት ሉሊት እንግዲህ ለያፌት ደውላ እንዳለችው ከሆነ ናታን ማታ እቤት አልገባም ነበር በጣም አምሽቶ ነው ወደ ቤት የገባው ብላ ስላለችው አሁን ላይ ናታን ያንን ሰው ሊጠራጠረው ይችላል። እንግዲህ ያፌት ያክስቱ ልጅም መጥቶ ያፌት ፈሪና ቦቅቧቃ እንደሆነ እንዲሁም ደግሞ አብሮት በሚሰሩ ሰዎች እንደው የሚንቀሳቀሰው ሲነግረው፣ ያፌት በጣም ነበረ እየተናደደው። እንግዲህ ያፌት በሰዎች ገንዘብ በሰዎች ሀብት ንብረት ነው እየተንቀሳቀሰ ያለው የፈለገውን ጋርድ እየቀጠረ ና ያፌት አሁንም ቢሆን የእጁን ማግኘት አለበት። ለዚህ ደግሞ አሁን ላይ ኤፍራታን ካልገደላት በቀር ኤፍራታ ትጋፈጠዋል ብዬ አስባለሁኝ። እና ሀረግ ድራማን ክፍል ሰባ ስድስት እንዴት አያችሁት? ወይኔ ግሉሊትን እንዴት ነው የሚያነሷት? እንደው ዘፍ አለች ኮ እንዴት አርገው ይችሏል? እንዴት አድርገው ይችላል? እና እጽ ዛሬ ተመችታኛ ላይ ምግቧ ደግሞ ዋው ለየት ይላል። እንግዲህ ባለፈው ሳምንት ናታንና ቤዛም ሳይሆኑ እኛም እየሳቅነባቸው ነበር። ዛሬ ደግሞ በሚገርም ሁኔታ እንግዲህ እንደዚህ ፏ አድርጋ ነበር ያዘጋጀችው እና ወድ ቤተሰቦች ሀረግ ድራማ እንዴት አያችሁት እንዴ? እነሱ ግን ምን አስቡን ተቶሎ ማይለቁልንኛ እነሱን እነሱ በመጠበቅ እዳችንን እኔ እንዳችሁ እና የነከሆ፣ ለማንኛውም ሰብስክራይብ ላይክ ማድረጋችሁ እንዳትረሱ። ለምታበረታቱኝ አመሰግናለሁ። ለድምጹ ደግሞ ትንሽ ጉንፋን ስለያዘኝ ነው፣ ይቅርታ